እሺ በማህበራዊ ትስር ገጽ ላይ በበርካቶች ሲጋሩ ከነበሩ መረጃዎች መካከል ተመልካቾቻችን ጋር ቢደርሱ ይጠቅማሉ ያልናቸውን መረጃዎች የምናደርስበት የዶት ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃችን እናልፋለን። የ2018 ዓመተ ምህረት በጀት ዓመት ከተጀመረ እንግዲህ የመጀመሪያዎቹ መቶ ቀናትን አሳልፈናል እና በዚህም ደግሞ የመቶ ቀናት የማይክሮ ኢኮኖሚ አፈጻጸም ግምገማ ተካሂዷል። ግምገማውም እንግዲህ በተለይም የኮይሻ ኤሌክትሪክ ኃይል ማመንጫን በመጎብኘት ነበረ የተካሄደው። ከዚያም በኋላ ያው የማይክሮ ኢኮኖሚ ማሻሻያ ወይም ደግሞ ማፈጻጸሙ ምን ይመስላል የሚለው ላይ ቆይታ የተደረገ ነው። በዚህንንም ተከትሎ ደግሞ ጠቅላይ ሚኒስቴር ዶክተር አብይ አህመድ በተሰር ገጻቸው ላይ ባሰፈሩት መልእክት እርሳቸውና ሌሎችም ከፍተኛ የመንግስት አመራሮች በዚያ በመገኘት ግንባታው ምን ይመስላል የሚለውን እንደጎበኙ አስታውቀዋል። በዚህም ያው የግንባታው ሂደት ወደ 128 ሜትር እርዝመት ላይ እንደተገኘ በአጠቃላይ ግን የሲቪል ስራው 70 በመቶ ውስጥ ለመጠናቀቁ በትስስር ገጻቸው ላይ ባሰፈሩት መልእክት ለመገንዘብ ችለናል። ይህ ስኬት እንግዲህ ለኃይል ምንጭ ዋስትናችን ላለን ያላለሰለሰ ጽኑ ጥረት ምስክር የሚሆን ነው ሲሉም ገልጸዋል። ያው በርካቶችም ሲጋሩት የነበረ መረጃ ነው። ያው በተለይ የማንሰራራት ዘመን ብለን የ2018 በጀት ዓመትን ከጀመርን በኋላ እንግዲህ በርካታ ግዙፍ የሆኑ ሜጋ ፕሮጀክቶችን የጀመርናቸውን ያጠናቀቅንበት ሌሎችንም ደግሞ የጀመርንበት እንደሆነ ይታወቃል። በዚህም እንደውም በርካታ የምጣኔ ሀብት ባለሙያዎች ኢትዮጵያ ለቢሊዮን ዶላር ፕሮጀክቶች አሁን ላይ አዲስ አይደለችም እያሉ ይገኛሉ። ይህም አንዱ ማሳያው ስለመሆኑ በትላንትናው ዕለት በርካቶች ሀሳባቸውን ይሰጡበት የነበረ መረጃችን ነው። እንግዲህ ሌላኛው የኃይል አማራጭ ይሆናል ተብሎ የሚጠበቅ ነው። በጣም ግዙፍ ፕሮጀክት ነው። በጣም በጥሩ ሁኔታ እንዳለም እንግዲህ የተገለጸበት ነው። በጣም ቆንጆ ነው። ልክ ነው። ያው ከወራት በፊት ለማለት እንችላለን የታላቁ የኢትዮጵያ ሕዳሴ ግድብን ስናስመርቅ የሚቀጥሉ የዲፕሎማሲ የቤት ስራዎች ይኖሩብናል። ከዛ ባሻገር ግን በእርሱ ብቻ አንቆምም፣ ሌሎችም የኃይል ማመንጫዎችን እንገነባለን ስንል ነበረ። ይህም እንግዲህ አንዱ ማሳያ ነው። ከዚህ ባሻገር ሰባቱ የጉባ ብስራቶች የሆኑ ፕሮጀክቶች የሚታወሱ ናቸው። አሁን ላይ እንግዲህ ትልልቅ የሆኑ ሜጋ ፕሮጀክቶችን ኢትዮጵያ በራሱ አቅም ነው የሚለውን እንደውም ሌሎች ሌሎች አካላትን እስኪ ያጠያይቃቸው ድረስ ነው ጀምረን እያጠናቀቀን ያለ ነው። አሁን ላይ የሚጀምር ናቸው አሉ እነሱ። ደግሞ ባሰብናቸው መልኩ ከንድፈ ሀሳብ ባለፈ ወደ መሬት ላይ እንዲወርዱ ጥብቅ የሆነ ክትትልን ይፈልጋል እና የኮይሻ የኤሌክትሪክ ኃይል ማመንጫም አንዱ ማሳያው ነው። እኔ ምን እያሰብኩ ነበር፣ ይህን ስታወሪ አንዳንድ ሰዎች አሉ፣ አይደለም ልፋታቸውን፣ ከጀርባ ያለፉትን ታሪክ ጉዟቸውን ሳናቅ ግን የሆነ ስኬት ላይ ደርሰው ስናያቸው አብርተው እናያቸዋለን እና አሁንም ኢትዮጵያ ስራዋን በዝምታ ውስጥ እየሰራች ነገር ግን ትልልቅ ፕሮጀክቶቿን ስታስመርቅና ና ለስኬቷ ይሄን ሰርቻ አለው ብላ ስታሳይ ነው አሁን ላይ እየለመድን የመጣ ነው። ና ይሄም አንዱ ትልቅ ፕሮጀክት ነው። ሌሎችም በዚሁ በኢትዮጵያውያን አንድነት ትብብር የሚቀጥሉ ነው የሚሆነው። ከሰሞኑ ደውም ሶፍ ኡመር ዋሻ ወግ ላይ ጠቅላይ ሚኒስትር አብይ አህመድ የተናገሩት ንግግር ነበረ። ሰላም ያስፈልጋል፣ ልክ ነው። ነገር ግን ደግሞ የሰራንም ልማትንም እያመጣን ሰላምንም እንጠይቃለን፣ ነገር ግን መስራታችንን አናቆምም ያሉት አንዱ ማሳያ ይሄኛው ፕሮጀክት ነው ማለት ነው። አንቺም እንዳልሽው ነው፣ ሁሉንም መልከ ብዙ በሆኑ ዘርፎች እኩል ማስኬድ አለብን። አንዱ አንድ ነገር ላይ ትኩረት መስጠት አለብን ብቻ በማለት መቆም እንደሌለብን በተለያዩ ጊዜዎች የሚነሳ ጉዳይ ነው። ይህም እንግዲህ አንዱ ማሳያ ነው። እነዚህ ፕሮጀክቶች ግን ከኢኮኖሚያዊ ከማህበራዊ ፋይዳቸው ባሻገር ደግሞ የስራ ባህላችንን እየለወጡ ይገኛሉ። ከዚህ ቀደም የነበረው የስራ ባህላችን እንደውም አሁን ላይ ከኮሪደር ልማት በኋላ እንደውም በምሽትም የመስራት የስራ ባህልን ያዳበርንበት ነው። ስለዚህ ፕሮጀክቶቹ ነበር የስራ ባህላችንን እንግዲህ ያሳደጉ ናቸው። የቀዳሚ መረጃ በርካቶች በስፋት ሲጋሩት የነበረ ነው። ሌላው እንግዲህ በባህር ዳር እየተነቃቃ ያለው የቱሪዝም እንቅስቃሴም አንዱ በትላንትና እለት የተጋራ ነው መረጃችን ነው። እንደሚታወቀው በሰሜኑ ክፍል በሀገራችን ክፍል የነበረው ያለመረጋጋትን ያው መፍትሄ ካበጀንለት በኋላ የተገኘው ሰላም ደግሞ ዘላቂ እንዲሆን በርካታ ስራዎች እየተሰሩ ይገኛሉ። ሆኖም ግን ያው በግጭቱ ወቅት የተፈጠሩ ያለመረጋጋቶች የቱሪዝም ዘርፉ ላይ ከፍተኛ የሆነ ጫና ስለማሳደራቸው ይታወቃል። ያም የቱሪዝም ዘርፍ ደግሞ እንዲነቃቃ በርካታ ስራዎች ስለመሰራታቸው የከተማ አስተዳደሩ ባህልና ቱሪዝም መምሪያ ለኢቲቪ አስታውቋል ማለት ነው። በዚህም ባህር ዳር የምትታወቅበትን የጣና ሐይቅን ውበት የመግለጽ ስራ እንዲሁም ደግሞ አገልግሎት ሰጪ ተቋማትን የመደገፍ ስራዎች፣ ኮንፈረንሶችን የማዘጋጀት ስራዎች ስለመካሄዳቸው ገልጸዋል። ይህ ደግሞ ወደ አካባቢው የሚሄዱ ጎብኚዎችን ቁጥር እንዲጨምር፣ ቱሪዝሙም እንዲነቃቃ ስለ ማስቻሉ ነው የተገለጸው ማለት ነው። በዚህም ባለፉት ሶስት ወራት ብቻ ከሶስት መቶ በላይ የሚሆኑ የውጭ አገር ጎብኚዎች ወደ ቦታው አቅንተዋል ከመቶ ሺህ በላይ የሚሆኑ ደግሞ የሀገር ውስጥ ጎብኚዎች ወደ አካባቢው ስለማቅናታቸው የተገለጸው በዚህም ከ100 ሚሊዮን ብር በላይ ወደ ኢኮኖሚው ፈሰስ ስለመሆኑ በመረጃችን ተመላክቷል ማለት ነው። ምን ያህል እየተነቃቃ ስለመሆኑ ቁጥሮቹ ማሳያ ናቸው። እያሰብኩኝ የነበረው አንዳንዴ ሌሊት ነው ቤታችንን ቦታ ቦታ ሲዘን ሁሉንም እንዴ ይህን ህል ሰፊ ቤት ነበረኝ እንዴ ምናምን እንላለን አይደለ? እንደዛ ነው። አሁንም ኢትዮጵያ ያላትን ሀብት የማየት ጉዳይ ነው። ቅድም እንዳልሽው እይታ ነው። በተለያዩ የኢትዮጵያ አካባቢዎች ላይ ያሉ የተፈጥሮ ሀብቶችን የነበሩትን ማሳደግ፣ ከዛ ደግሞ ያልታዩትን እንዲታዩ ማድረግ ነው እየተሰራ ያለው ስራና ጥሩ የቱሪዝም መነቃቃት ላይ ያለ ይመስለኛል። ትልልቅ በሀገራዊ በገበታ ለሀገር የተሰሩ ፕሮጀክቶች፣ አሁንም በገበታ ለትውልድ እየተሰሩ ያሉ ፕሮጀክቶች ጥሩ መነቃቃትን ይፈጥራሉ ለቱሪዝም። ልክ ነው። አንቺም እንዳልሽው ነው ያው ቱሪዝሙ ባለፉት ሶስት ወራት ቅድም በጠቀስኩት መልኩ እንደ ተነቃቃ ተገልጿል። ነገር ግን ከነገ ጀምሮ ደግሞ ከተማዋ የምታስተናግደው የጣና ፎረም አለ። የአፍሪካውያን መሪዎች በከተማዋ በመገኘት ስለ ሰላም የሚመክሩበት ነው። ይህ ደግሞ የበለጠ ጉልህ የሆነ አስተዋጽዖ እንደሚያበረክትም ነው በመረጃችን የተመላከተው በርካቶችም ሲጋሩት የነበረ ጉዳያችን ነው። አዎ ጣና ፎረም ብዙ ያልተጠቀምንበት ነው እውነት ለመናገር ተቋርጦም ነበረ። አሁን እንደ አዲስ መምጣቱ በጣም ደስ የሚያሰኝ ነው። ታላቁ የኢትዮጵያ ሕዳሴ ግድብን ባስመረቅንበት ማግስት መካሄዱ ደግሞ የበለጠ ትርጉም ይሰጠዋል። የባህር በርም ደግሞ ያስፈልገናል እያለንበት ያለንበት ወቅት ስለሆነ ከሁለቱ ውሃዎች ጋር ተሳስረን ብዙ ነገር የምንነጋገርበት ይመስለኛል። የጣና ፎረም በጣም የሚጠብቅ ነው። ለከተማዋም ደግሞ ትልቅ እድልም ይመስለኛል አ ለአፍሪካ ሰላም ብሎም ደግሞ እኛም ያሉንም ብሔራዊ የትውልድ ጥያቄዎቻችንን ለማስመለስ የምንጠቀምበት ፎረም ነው የሚሆነው። ባህር ዳርም እንግዲህ የጣና ሐይቅን ተንተርሳ የአባይ ወንዝን ሸብ አድርጋ እንግዶቿን ለመቀበል ዝግጅቷን ስለማጠናቀቋ በመረጃችን ተመላክተናል። ሌላው ትናንት በስፋት ስንጋራው የነበረ ልጥፍ ብሎም ተንቀሳቃሽ ምስል አለ። ሐሰተኞቹ የጸጥታ አካላት እንግዲህ በርካቶች ሲቀባበሏቸው ነበረ። እነርሱን ደግሞ በህግ ጥላ ስር እንዲውሉ ያስቻለው ሳጅንም እንግዲህ በርካቶች ሲያደንቁት፣ አስተታቸውን ሲቸሩት የነበረ ነው። ጉዳዩ ምንድን ነው የሚለው ለተመልካቾቻችን እናድርስ። እውነቱ የተፈጠረው ጥቅምት 11 ቀን 2018 ዓም በቦሌ ክፍለ ከተማ ኢምፔሪያል የሚባለው አካባቢ ነው። ተበዳይ ረዴት አህመድ እንግዲህ ግን የመሸጫ መደብሯን ዘግታ መኪናዋን እያሽከረከረች በምትጓዝበት ወቅት የጸጥታ አካላትን ልብስ ነው የለበሱት፣ ያስቆሟታል። ካስቆሟትም በኋላ እሷ ከመኪናው ወርዳ ወደኋላ ሄዳ እንድትቀመጥ ነው ያደረጉት። በዚያም እነሱ ያው ተሽከርካሪዋን ተቀብለው ወደሚፈልጉት አቅጣጫ ነው ሲያሽከረክሩ የነበረው። መኪና ውስጥ የሚያሉ ወደ አምስት መቶ ሺ ብር የሚጠጋ ገንዘብ እንድትልክላቸው ይጠይቋታል። እርሷ ያን ያህል መጠን ገንዘብ እንደሌላት ትገልጽላቸዋለች። ሆኖም ግን በወቅቱ ይዛ የነበረው ወደ ስምንት ሺ ሰባት መቶ የሚጠጋ ገንዘብ ነበረ። እርሱን እና ተጨማሪ ደግሞ ሁለት የእጅ ስልኮቿን ይቀበሏታል። ከዚያም ከመኪናው እሷ እንድትወርድ በማድረግ መኪናውን እያሽከረከሩ ይሄዳሉ። ሆኖም ግን ሲያሽከረክሩ የነበረው በተቃራኒ አቅጣጫ ስለነበረ ከሌላ መኪና ጋር በመጋጨት አደጋ ሊከሰት ይችላል ማለት ነው። በዚህ ወቅት ከመኪናው ወርደው ለማምለጥ ሲሞክሩ በአካባቢው ላይ በነበሩ ሳጅን ፋንታውን አለምነህ በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክና በሕብረተሰቡ ርብርብ በቁጥጥር ስር ሊውሉ ችለዋል ማለት ነው። ያው በርካቶች ሲቀባበሉት የነበረ መረጃ ነው። ሁነቱን እኛም በተንቀሳቃሽ ምስል ተመልክተነዋልና የተደረገው እነሱን በቁጥጥር ስር ለማዋል የህብረተሰቡ ብሎም ደግሞ የሳጅኑ ስራ የሚደነቅ ቢሆንም፣ ነገር ግን አልባሳቱን ኬታ መጡት የሚለው ደግሞ የብዙዎች ጥያቄ የነበረ ነው። ከዚህ ጋር ተያይዞ የአዲስ አበባ ፖሊስ ደግሞ ለጸጥታ አካላት መታዘዝ ወይም ደግሞ እነሱ አጠራጣሪ ነገርን በተመለከቱበት ወቅት ለማጣራት ጥረት ሲያደርጉ የእነሱ ተባባሪ መሆን ቢጠበቅብንም፣ ለየት ያለ ነገር ግን ሲመለከት ለሚመለከተው የጸጥታ አካል ማስተላለፍ እንደሚገባ እንደሚገባ የተገለጸ ነው። በጣም ብዙዎች ሲቀባበሉት ነበረ። በጣም የሚያሳዝን ነገር ነው። አንዳንዴ እንደዚህ አይነት ነገሮች የበለጠ ተጠራጣሪ እንድንሆን ያደርገናል። ጥንቃቄ የሚያስፈልጋል። በሚገባ ወደ መቋጫው መረጃችን እናልፋለን። የ2018 ዓ ም የ12ተኛ ክፍል ሀገር አቀፍ ፈተናን በተመለከተ ነው። የዘንድሮ እንግዲህ ከ9ጠነኛ እስከ 12ተኛ ክፍል ያሉትን ክፍሎች እንደሚሸፍን ነው የተገለጸው። ከዚህ ቀደም በተለይም 2015 ዓ ም ላይ የ9ጠነኛው ክፍል በአዲሱ የትምህርት ስርዓት፣ ሌሎቹ የተቀሩት ከ10 እስከ 12 ያሉት ግን በቀደሞ የትምህርት ስርዓት ነበረ። አሁን ላይ ግን ከዛ በተቃራኒው ከ9ጠነኛ እስከ 12ተኛ ክፍል ይሆንና ከ10 እስከ 12 ያለው በአዲሱ የትምህርት ስርዓት ስር እንደሚታይ ነው የተገለጸው፣ ማለት ነው። እነዚህ ክፍሎች ላይ ትኩረቱን አድርጎ ነገር ግን ተማሪዎች በአግባቡ ሸፍነውታል የሚባሉ የትምህርት ክፍሎች ላይ ፈተናው እንደሚወጣ በመረጃችን ተመላክቷል ማለት ነው። ለተማሪዎች ለቅድመ ዝግጅት በማሰብ ነው መረጃ የተጋረው፣ በስፋት ሲንሸራሸር የነበረ ነው። መልካም እናመሰግናል። ናፎሚያ